እዲ ቅቤ የለኝም፣ ዘይት ነው እንቁላሉን እንደጣለው እስከዛ ድረስ በጣም የሚያምረው ነው። እና የኢትዮጵያ በርበሬ በጣም ቆንጆ በርበሬ ነው። ቅማሙ ምናምን ሽታ በጣም ስለሆነ

በራሴ እንድተማመን ላደረገኝ ለመወድህ ለማከብረህ በአንተም የማልደራደርብህ የምሳሳለህ ሁሉ ነገሬ እጅግ በጣም አመሰግናለሁ። የሰው ልጅ ፍቅሩን የሚገልጸው በገንዘብ ብቻ ለፍቅሩን ወይም ደግሞ መውደብ የሚገልጸው በሀሳብ እና እንደዚህ ላደረገኝ መውጮ ማከብረው ይህን እጅግ በጣም አመሰግናለሁ ያው ሁሉ የሚሆን ከጎኒ ስላለ ነው። ይህ የሚለው ከመሬት ተነስቼ ወይ ምናምን ወይ ምናምን ምናምን አይደለም እና ሁልጊዜም ከሰው እግዚአብሔር አምላክ ስትመረቁ ሰው አትጡ ብሎ ቤተሰብ ከመረቃችሁ ሁሉ ጊዜ ሰው አታጡ ማለት ነው። ሁሌ እና እጅግ በጣም አመሰግናለሁ፣ አመሰግናለሁ ወንጉላት ለወደሆነ ትፈብየ ነው ያደረኩት ብይ ስለሆነ የሚገባው ብዬ ነው እና በጣም ክብረ ሁሌም ሁሌም ሁሌም ያንተ እንደስታ ደግሞ እግዚአብሔር ያሳየኝ ስኬታማ ሆነህ እንዳይ፣ እኔም ደግሞ ከዚህ የበለጠ ስኬታማ ሆኜ ያሳያለሁ። እንደ እግዚአብሔር ቀጤና ደህና ቆንኩኝ፣ እናመሰግንሃለሁ ማለት ነው። ያው ለሚመለከተው ማለት ነው ይሄንን ቪዲዮ ለሚመለከተው የሚመለከተው ሲሰማው የአቢሳ ከሚጋርና ሁላችሁም ሰው ይስታችሁ፣ እግዚአብሔር ሰው ይስታችሁ። ልንገራችሁ ገንዘብ ስለሰጣችሁ ይወዳችኋል ማለት አይደለም። ገንዘብ ለእናንተ በቸገራችሁ ጊዜ አዎ ገንዘብ ለሰው ልጅ በጣም ጠቃሚ ነው። ይህም ደግሞ ከዚህ ገንዘብ በላይ የሰው ልጅ ሀሳቡ ነውና እዚህ በጣም በጣም ለእኔ እንጃ ከሚሊዮን በላይ ከሚሊዮኖች በላይ ነው ለእኔ እሱ ማለት ነውና አመሰግናለሁ። በጣም ጠላሪ ገብቷል። አሁን እንጀራውን እንመጣለን ብቻ ነው የሚቀረኝ።